በሲግናሉ ሳይታችን ተዋወቅን በ24 ወራት ዘመናዊ ቅንጡ ምቹና አስተማማኝ የሆኑ መኖሪያና የንግድ ሱቆችን ሰርተን አስረክበናል። ከዛም በቦሌ አዳባ ሳይት በሁለት ወሩ እስከ ቁፋሮ እስከ 10 ፎቅ ሰርተን በማድረስ ደንበኞቻችንን አስደንቀናል። አሁን ደግሞ በቦሌ መድኃኔዓለም ለንግድ ለኢንቨስትመንት በሚመቸው ስፍራ አዲስ ባለ 24 ፎቅ ዘመናዊ ህንፃ ግንባታና ሽያጭ መጀመራችንን ስናበስረው በደስታ ነው። ነጻ የመዋኛ ገንዳ ጂም እና ስፓን አካቶ ከሃያ ካሬ ጀምሮ ሱቆችን ያቀረበው ዴማ ሆፕ ሪል እስቴት ለተወሰነ ጊዜ ብቻ የሚቆይ ልዩ የበዓል ቅናሽ አሰናድቷል ለመኖሪያ ለንግድ አትርፌም ልሽጠው ብለው ቢያስቡ ለሁሉም አመች የሆነው የቦሌ የመዳን ዓለም ሳይታችን አያመልጦ ፈጥነው ይግዙ ዴማ ሆፕ ሪል እስቴት ቅንጦት ይገባዎታል ዴማ ሆፕ ሪል እስቴት